ተቀምጦ የነበረ ማለት ነው። ካርታ ምናምን ስትይኝ እኮ ካርታውን ደግሞ እኔ አጋጣሚ እኔ ጋ ነበር ያለው ካርታው እኔ ጋር አስቀምጨዋለሁ፣ እና አንቺን ነበር የምጠብቀው ሱምዬ። እኔ በጣም ስልክሽን አፈላልጌ አፈላልጌ በስንት መከራ ነው ያገኘሁት። እና እኔ አሁን እንትን ልልሽ የፈለጉት ሰኢድ ደግሞ ያስቀምጠልሽ እንትን ነበረ፣ ካርታ ነበረ ለአንቺ ብሎ ያስቀመጠው እዛ አስፋልት ላይ መቃሙን እና እንትን ማጨሱን አይታ ገና ለገና ልጅኑ አብዷል ብላ ሰው አስመስከራ ካርታውን ውልጥ እንትን ለማሸጥ መሰለኝ እንትን እያደረገች ነው እየተሯረጠች ነው ለማስጨረስ። ሰይድና ጀሚላ አኗር አንድ ላይ ናቸው። ምን አለፋችሁ በቃ እዚህ ከአለ የራሷ ይወስሉ። ሰይድ ላግኝሽ ብለኸኝ ያገኘዋል። እንዴት ምታ እሷ እንዳለችው በአስቸኳይ እጻኗል። ልጅ አምጣ፣ ምን አይነት ምግብ ትመገብ፣ እንዴት ትመገብ፣ በምን በአስቸኳይ ማለት ነው እንድታመጣ ነው የምፈልገው አሰላሙአሌይኩም ራህመቱላሂ ወበረካቱሁ። ድና የተከበራችሁ የቻናል ቤተሰቦች እንደምናላችሁ? እኔ ደህና ነኝ፣ አልሐምዱሊላ። ዛሬ መጣቱ በሚያሳዝን ነገር ነው። የሱመያ ልጆች ተሰርቀዋል። ማን ሰረቃቸው? እንግዲህ አብራችሁን ከቆያችሁኝ እነግራችኋለሁ። ላይክ፣ ሸር፣ ሰብስክራይብ ማድረግ አበረታቶኝ ዳይ። ወደ ቁም ነገሩ እንግዲህ ሱመያ መያ ኦ እያለ ይመታለች ከኦመር እንደዚሁም አንድኛውን ባላያቀው ከእነሱ ጋር ከቸው ብላለች ማለት ነው። ሱመያ አዳማ ማለት ነው። ሰኢድ ራሱ ያለው የኢትዮጵያ ነው። እኛ ላይ እየተጫወቱብን ነው ያሉት ማለት ነው። እየሸቀሉብን ነው ያሉት እንጂ መጀመሪያ ማተጣሉም ሁለተኛ ደግሞ አልተለያዩም። ስለዚህ ሱመያ ልጆቿን ጥላ የትዳ ነው ያሰረቀያቸው። እንግዲህ የሰኢድ ወንድም የነበረው መላጥ ሰውዬ ማለት ነው። ከአሁን በፊት አይታችኋል። ሀዩ ጋር ተጣልቶ ሀዩ ጋር ተጣልቶ ሽብግልና ምናምን ሲያካሂድለት የነበረው ወንድሙ ማለት ነው። ልጆቹን እንደሰረቀት፣ ጀሚላ እንደሰረቀት እንግዲህ ሱመየ ተናገረች ነው። ለምን እንዴት እንደዚ ሆነ? ሰኢድስ የመን ያለው አይደለም መጀመሪያ ኢትዮጵያ ነው ያለው ማለት ነው። ኢትዮጵያ ነው ያለው። ለምን ይዋሻል ማለት ነው፣ ለምን ይዋሻል? እና እኛ ዋናው ነገር እናንተ ይመቻችሁ እንጂ እኛ ችግር የለውም። እየተደበርንም እያለቀስንም እያየናችሁ ነው። ግን የሰው በጣም የሚያዝንላችሁ ሰዎች አሉ። እና እነዚያን ሰዎች ልባቸውን አትስወራቸው ነው የምንለው ማለት ነው። እሱ መያ ግን እኔ ያልገባኝ ነገር አለ። የት ነሽ? ልጆችሽስ የት ነው ያሉት? ማለት እንግዲህ ሁላችሁም መፍረድ ትችላላችሁ ማለት ነው። ዛሬ የመንን ነገ ኢትዮጵያንን ለማለት ምን ያህል ብር እንደሚያስፈልግ እንግዲህ እናንተ ራሳችሁ ማወቅ ትችላላችሁ። ከዚች እንኳ ከኮምቦልሻ አዲስ አበባ ለመሄድ ራሱ ስንት ሺ ብር ይፈልጋል ለመምጫ ለመሄጃ ማለት ነው። እሰቡት ማለት ነው። እንኳን የመን ደርሶ ከየመን ወደ ኢትዮጵያ ከኢትዮጵያ ወደ የመን ለመዝለን ማለት ነው። ይህ የተሰራ ኬዝ ነው ማለት ነው። ኬዛቸው ነው ማለት ነው። የመን ህርን ተመለስ ኢትዮጵያንን እንትናነን የሚሉት እንዲሁም እንዴት ያለ ባለ ሀብት ሰው ነው እንደዚህ የሚመላለሰው? እንዴ ለጉብኝት የሚሄዱ ሰዎች እኮ እንደናንተ አላደረጉ ማለት ነው። ስለዚህ እያመን የነበረው ሁሉ አሁን ላይ በቃ ማመናችን ትተናል ማለት ነው። ምክንያቱም የማይመስል ነገር ነው እያየን ያለ ነው። ሱመያ መጣች ኢትዮጵያ፣ ከዛ ሰኢድ መጣ ሰኢዱ እሷ የመን ሄደች፣ ከዛ የመን ሄድ ሰኢድ እሷ ወደ ኢትዮጵያ መጣች። ሙስተሂል የለም። መጀመሪያ አልሄዳችሁም። ብትሄዱ ደግሞ ደስ ይለን ነበር እና አዲስ አበባ ሞልቷል። ደግሞ ይሄ ክቺን ካቢኔት ምናምን ሞልቷል እኮ አዲስ አበባ ምን ነው የሀብታም የሀብታም አገር አልመሰላችሁም እንደ ኢትዮጵያ ኢትዮጵያ ሁሉም ነገር ሞልቷ በአሁኑ ሰዓት ማንኛውም ቤት ብትገቡ ካቢኔት ያለበት ክችን ታገኛላችሁ ማለት ነው። ስለዚህ ካቢኔት ክችን ምናምን አሳይተሽን ብትሸውጅን አትችይም ሱመያ ማለት ነው። ስለዚህ ልጆችሽንም አልሰረቁሽም፣ ቢሰርቁሽም አጎታቸው ነው። ስለዚህ አጎታቸው እስከሆነ ድረስ ችግር የለውም ማለት ነው። አባቷ ጋር ነው የሚወስዳው። ስለዚህ አትጨነቂ ነው የምለው ሱመይቴ ማለት ነው እና አብሽሩ ነው የምለው እንግዲህ ራሷ ጠበቃ መሆኑ ታውቃላችሁ። ተገናኝተዋል። እንግዲህ ትናንትናም ስትደበድባቸው ልል እያለ ነበር ማለት ነው። ሱመያ የዋዛኝ ከመሆኗ የተነሳ እንግዲህ ምንም አላደረገቻቸውም። አስፈራራያቸው እንጂ እንትናም ብቻ ቡኒን ብቻ ነው ሽንቷ እስከሚያመጣ ድረስ በጥፊ ጠብጥባታለ ማለት ነው። እንግዲህ ከዛ በስተቀር አዩን ምንም አላደረገች። ሳዩ ምን ትላለች የሚለውን ደግሞ እናያለን። አዩ ምን እንደምታደርግ አላውቅም። እንደዚህ እጇ ተፈቶ ሱመያን ብታገኛ ደቁሳ ደቋቁሳ ነው መጥላት ማለት ነው። ስለዚህ ሱመያ ትናንትና መተዎች ጥሩ አልነበረም ማለት ነው። መግረፍ ነበረብሽ። ግርፍ ብታረጊያት፣ እጅሽን ብታሳያት ደግማ ቀጥ ብላ ታየሽም ነበረ። ነገር ግን አሁን እንድትደፈሪ ሆነሻል ማለት ነው። ምክንያቱም አንቺ ራስሽ ቦታ ፈቅድ እንትን ሰተሻታል ማለት ነው። አዛይናት እሷ በቃ ምንም አታመጣም በማለት ልታጠቀች ትችላለች ማለት ነው። ሴር ደግሞ አይተሻል። ለአንቺ ሳይሆን ያሰበው ለእሷ ነው ማለት ነው። አዩን እየደበደበችብኝ ነው ማበዴ ነው እዚህ ተቀምጨ ነው ያለው ማለት ነው። ምክንያቱም ለምን ብትይኝ በቃ

እንደፈለግች ስለምታሽከረክረው ማለት ነው። አንቺ አዛኝ ስለሆንሽ ነው ዝቅ የተደረግሽው። ስለዚህ አዛኝነትሽ ያስጎዳሻል ማለት ነው ሱመያ። እና ልጅሽን አላያስገኝልሽ ልጅሽን በእጅሽ ያርግልሽ። መጀመሪያ ልጆችሽም አይሰረቁም። ምክንያትም አጎታቸው ወሰዳቸው ማለት ተሰረቁ ማለት አይደለም። የሰኢድ ወንድም ነው ብለሻል፣ እንግዲህ የወሰዳቸው እንግዲህ ስለ ካርታም ስለምንም እያወራ ነበረ። የቤቱን ካርታ እንግዲህ ምናልባች ሊቅ እንትን ሊሉ ይፈልገው ሊሆን ይችላል እና እንዳትሸወጅ ማለት ማለት ነው። ልጆችን ከወሰደ ድሮ ማይፈልግሽም ያለችው አዩ እንዳይደርስ ማለት ነው። ስለዚህ ልጆች መጣል አልነበረብሽም። እንደዚሁም ደግሞ ሱሱ ሱመያ ሌላዋ ሱመያ ጉራጌዋና ስልጤዋ እንግዲህ ሱመያን ስታግዘት የነበረችው አንዷ ቅምጥል ማለት ነው። እንግዲህ ሱመያ ፈቅዳልኛ ላይ ሰኢድና ግቢ አንቺ ካገባች እታረቀዋለሁ ብላለች ስትል ነበር ማለት ነው። እውነት ነው ወይ ግን? የተግባባቸው ይመስላል ማለት ነው። ወሪያቸው ምናምን በቃ የተግባባቸው ነው የሚመስለው ማለት ነው። ስታወሩ እና እንግዲህ እና ዩንም ሰብስባ ሰፕራይዝ አረጋችኋለሁ ብላይ ያስገርፈያቸው ሱመያ ናት ማለት ነው። ሰሙ እንግዲህ ብቅልም እያለች አንዴት ጠፋላ አንዴት መጣለሁ እንግዲህ አሁን ላይ ደግሞ እነሱ እየጋራ እየሰራች ነው ያለችው ማለት ነው። ሆኖም ግን እስከ መቼ ድረስ ነው ማለት ነው። እስከ መቼ ድረስ ድብብቆሽ ትጫወታላችሁ? አረ እኛ ተጣላንም ብላችሁ መታረቃችሁን ንገሩን፣ ወይንም ተጣልታችሁ መለያየታችሁን ንገሩን። የናንተ ኩሽዎች ወይኑ ጨዋታ ያያዛችሁት ማለት ነው ነው ዛሄድ እኛ እዛ መካከል ኃጢአት ገባን ማለት ነው። እናንተ ድራማቸው እየሰራችሁ ነው። አዩማ ጭራሽ ድራማ ሰሪናት ማለት ነው። በየቦታው ብተዋት ማለት ነው። በየቦታው ብትዋት ድራማ ስትሰራ ነው የምትውለው ማለት ነው። ስለዚህ ድራማቸውን እየሰራችሁ ከሆነ እኛን ለምን ኃጢአት አስገቡናላችሁ? ለእናንተ አዝንን። አንዱን ስንሳደብ አንዱን ስናጠነክር ለምን እኖራለን ማለት ነው። እውነት ነው የምላቸው እና ይሄ ነገር ቢስተካከል ነው ምለው ማለት ነው። እና ሱመይቴ እንግዲህ አብሽሪልኝ የኔ ቆንጆ ማለት ነው። ልጆችሽ ምንም እንደማይሆኑ ተስፋ አደርጋለሁ። ጀሚላ ደግሞ ትልቅ ነች። ልጆችሽን ግን ጥለሽ ማንንም አምነሽ መሄድ የለብሽ። የትም ቦታ ቢሆን ልጆችሽን አብረሻቸው አድርጌ ማለት ነው። ለልጆችሽ ብለሽ ዋጋ እየከፈልሽ እስካለሽ ድረስ ወደ ኋላ ትንትናትበይ ማለት ነው። ችግር የለውም ብለሽ ሰው ምናምንሽ አትስጫቸው ማለት ነው፣ ልጆችሽን፣ ጌጦችሽን ማለት ነው። ሰኢድ ጋር የምትታረቁ ደስ ይለናል ማለት ነው። ስለዚህ አብረን እንደምናያቸው ተስፋ እናደርጋለን። ሰኢድ ኢትዮጵያ ከሆነ ያለው እንሻላ። በሌላ ቪዲዮ እስከምንገናኝ ውድና የተከበራቸው የቻናል ቤተሰቦች ላይክ ሸር አድርጉኝ፣ ሸር አድርጉልኝ፣ ላይክ አድርጉልኝ፣ ሰብስክራይብ አድርጉኝ፣ አምስት ሽኳ አስገቡኝ ማለት ነው። ቪዲዮው ላይክ ማለት ነው፣ አበረታቶኝ እንሻላ።